ሐኪም ነች። እርሱም ታካሚዋ ነውና ታውቀዋለች። ጥቂት ለማይባሉ አመታት የሕክምና ክትትል እርሷ ጋር ያደርጋል። የጸረ ኤች አይቪ መድኃኒት ይወስዳል። ባለ ትዳርም መሆኑን ታውቃለች። ይኸው ሰው አዲስ ትዳር አእምሮት ከአዲስ አበባ ውጪ ከአንዲት ወጣት ጋር ጋብቻ ሊመሰርት ሁሉ ነገር አልቆ ቀጠሮ ይዟል ተብላለች። ይባስ ደንግጪ ሲላት ለብቻው መመርመሩንና ቫይረሱ በደሙ እንደሌለ የሚያሳይ ሐሰተኛ ወረቀት እንዳሳያትም አውቃለች። አሁን የምታደርገው ነገር ቸግሯታል። የታካሚዋን ምስጢር በመጠበቅና ተናግሮ አዲሷን ሙሽራ ከአደጋ በመከላከል መካከል እየዋለለች ትገኛለች። የሰው አደጋ ስከላከል ራሴ አደጋ ላይ ብወድቅስ ስትልም ትሰጋለች። ይህም እንዳለ ሆኖ ግን ጋብቻውን እንዳይፈጸም መቃወም ትችል እንደሆነ ትጠይቃለች። እችላለሁ ወይ ለማንስ ነው የማሳውቀው ትላለች። እኔ ደግሞ እናንተን አድማጮችን ትችል ምን አገባሽ አትባል ይሆን ስል እጠይቃለሁ። አልሰማንም እንዳትሉ እላለሁ። እንድታደምጡ በአክብሮት የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሀዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኗን በሙሉ ከዘመን ኢንሹራንስ ይወዳጁ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ናቸው። ካልታሰበ አደጋና ጉዳት የምታምኑት አምላክ ይጠብቃችሁ። መጀመሪያ ምስጢር ስለመጠበቅ የሕክምና ሥነ ምግባርና ሕግጋት መተማመንን አንዱ መሠረታቸው ያደርጋሉ። ከሕክምናው በፊት የሕክምና ባለሙያው ለታካሚው ተገቢውን መረጃ ሊነግረው ታካሚው የተነገረውን ተረድቶ ለመታከም ነፃና ሙሉ ፍቃዱን በግልጽ ሊሰጥ ግድ ይላል ይላሉ። በዚህ ሂደት ውስጥ የታካሚን ምስጢር መጠበቅም ከባለሙያውና የሕክምና ሰጪ ተቋሙ ይጠበቃል። ስለ ሕክምና የደነገጉ ድንጋጌዎችም በግልጽ ምስጢር ጠብቁ ይላሉ። የወንጀል ሕግ አንቀጽ 399 ድንጋጌም የማናቸውም እምነት አገልጋይ፣ የሕግ አማካሪ፣ ጠበቃ፣ ነገረፈጅ የሽምግልና ዳኛ፣ አስታራቂ፣ ሽማግሌ ልዩ አዋቂ ወይም ኤክስፐርት ነባሪ አስተርጓሚ፣ ውላዋዋይ፣ የግል ድርጅት ዳይሬክተር፣ የስራ መሪ፣ ተቆጣጣሪ ወይም በፍታቤር ወይም በንግድ ሕግ ድንጋጌዎች መሰረት ሚስጥር መጠበቅ የሚገባው ማንኛውም ሰራተኛ፣ ሐኪም፣ የጥርስ ሐኪም፣ የመድኃኒት ቅመማ ባለሙያ ወይም ፋርማሲስት፣ አዋላጅ፣ ነርስ ወይም ሌላ ረዳት የሕክምና ሰራተኛ ወይም ሌላ ባለሙያ በሙያቸው ወይም በስራቸው ምክንያት ያገኙትን ሚስጥር በሙያ ስራቸው ላይ እያሉም ሆነ ከለቀቁ በኋላ እንዳይገለጽ ይደነግጋል። ሕጉ በተጣሰ ሚስጥር አደባባይ በወጣ ጊዜም የግል አቤቱታ ሲቀርብ ከአስር ቀናት እስከ ሦስት ዓመት በሚደርስ ቀላል ስርዓት ወይም በገንዘብ መቀጮ ያስቀጣል። ሚስጥር ጠብቁ ይላል። በዚህ ድንጋጌ ምክንያትም በመግቢያችን ላይ የጠቀስናት ሐኪም ሚስጥሩን ለአዲሲቷ ሙሽራ ቀጥ ብላ ሄዳ መንገር ተከልክላለች። ታዲያ ምን ይሻላል? የወንጀል ሕግ አንቀጽ 400 ሚስጥር ሊጠበቅለት የሚገባው ሰውና ፍርድ ቤት በሚሰጡት ግልጽ ፍቃድ ሚስጥር ሊገለጽ እንደሚችል ይደነግጋል። በዚሁ ድንጋጌ ንዑስ አንቀጽ 1 ለላይ ደግሞ ሚስጥሩን በያዘው ሰው አሳሳቢነት ወይም ጠያቂነት አግባብ ያለው የበላይ የሙያ ወይም የቁጥጥር አካል በሚሰጥ የጽሑፍ ፍቃድ ሚስጥር ሊገለጽ እንደሚችል ይደነግጋል። በዚህ መሠረት ሐኪሟ ለበላይ አካሏ ወይም ላለቃዋ አሳውቃ ፍቃድ ከተሰጣት ሚስጥሩን ማውጣትና አዲሲቷን ሙሽራ ክፋትና ሕመም ካደፈጡበት ትዳር ማስጣል ትችላለች። ደግሞ ሌላ አማራጭ የተሻሻለው የቤተሰብ ሕግ በአንቀጽ 17 ድንጋጌው ጋብቻ ለመፈጸም አስፈላጊ የሆነ ሁኔታ አልተሟላም በማለት ሊፈጸም የታሰበ ጋብቻ እንዳይፈጸም ተቃውሞ ማቅረብ እንደሚቻል ይደነግጋል። አስፈላጊ የሆኑ ሁኔታዎች ደግሞ ፍቃድ፣ እድሜ፣ የስጋ ዝምድና፣ የጋብቻ ዝምድና፣ በሕግ ያልተረጋገጠ ልጅነት፣ በጋብቻ ላይ ጋብቻ፣ ጋብቻን በእንደራሴ ማስፈጸም፣ መሠረታዊ ስህተት፣ በኃይል ሥራ የተገኘ ፍቃድ፣ በፍርድ መከልከልና በብቸኝነት ለመኖር የተወሰነ ጊዜ በማለት ይዘረዝራል። ስለ እነዚህ ሁኔታዎች በሕጉ የተደነገገው ባልተሟላ ጊዜ ጋብቻ እንዳይፈጸም መቃወምን ሕጉ ይፈቅዳል። የጤናውን ሁኔታ የደበቀው ሙሽራ የሚፈጽመው በጋብቻ ላይ ጋብቻ ነውና በዚህ ድንጋጌ መሠረትም ጋብቻው እንዳይፈጸም መቃወም የሚቻል ሲሆን እንዳይፈጸም ለመቃወም የሚችሉት ግን በአንቀጽ 18 ሐመሮሃ መሠረት ባለቤቴ ነው የምትለው ሚስትና አቃቢ ሕግ ናቸው። በመሆኑም ሐኪሟ በሌላ አማራጭ ለአቃቢ ሕግ መንገርና ጋብቻው እንዳይፈጸም በእርሱ በኩል ተቃውሞ እንዲቀርብ ማድረግ ትችላለች ። ይህ ምናልባት ጋብቻው እንዳይፈጸም ከማድረግ በተጨማሪም ሆነ ብሎ በሽታን በማስተላለፍ ወንጀል በግለሰቡ ላይ የወንጀል ምርመራ ሊያስጀምርበትና ሊያስጠይቀውም ይችላል። በመጨረሻም በተሻሻለው የቤተሰብ ሕግ አንቀጽ 19 መሠረት ይሄ ጋብቻ ሊፈጸም አይገባም በሚል መቃወሚያ የሚቀርበው ለጋብቻው አስፈጻሚ ማለትም በባህል ከሆነ ለሽማግሌዎች በማዘጋጃ ቤት ከሆነ ለክብር መዝገብ ሹሙ በሃይማኖትም ከሆነ ለእምነት ተቋሙ ሲሆን ጋብቻው ከሚፈጸምበት 15 ቀናት በፊትም ጥያቄው በጽሑፍ ሊቀርብ ይገባል። አስፈጻሚውም የተጋቢዎቹን አስተያየት በመቀበል በአምስት ቀናት ውስጥ ውሳኔ መስጠት ይኖርበታል። በሚሰጠው ውሳኔ ላይም ይግባኝ ለፍርድ ቤት ማቅረብ የተፈቀደ ነው። እንድታደምጡ ጋብዟቸው የነበሩት ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ናቸው።